ሰላም ጤና ይስጥልኝ ክብራትና ክብራን፣ የዶክተር ዮሐንስ ቻናል ገዝ ተከታታዮች እንደምናላችሁ፣ እኔ አለው እግዚአብሔር ይመስገን እንደናነኝ፣ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ተልባ ለሴቶች ጤና፣ ለሆርሞን፣ ለቆዳ እናም ለወር አበባ ህመም እንዲሁም ደግሞ ለሌሎችም ለሴቶች ጤና የሚሰጠውን ድንቅ ጥቅሞቹን እነግራችኋለሁኝ፣ እንዴት አድጋችሁ መጠቀም እንዳለባችሁ፣ እንዲሁም ደግሞ ሲጠቀሙ ውስጥ ጥንቃቄ ማድረግ ያለባቸው ሴቶች ምን አይነት ሴቶች ናቸው የሚለውን በዚህ ቪዲዮ ላይ ተልባ ለሴቶች ጤና የሚሰጠውን በርካታ ጥቅሞችን የምነግራችሁ ይሆናል ማለት ነው።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 ሱፐር ፉድ ከምንላቸው ምግቦች ውስጥ አንዱ ነው። እንደ ሊግናንስ፣ ኦሜጋ-3 ፋቲያሲድ፣ እንደ ኤልኤን ፋይበር፣ አንቲኦክሲዳንቶችና አስፈላጊ ማዕድናቶችን ይዟል። እነዚህ ሁሉ የሴቶችን ልዩ የጤና ፍላጎቶችን ያሟላሉ ማለት ነው። ተልባ የሴቶችን ጤና እንዴት እንደሚደግፍ፣ ምን ያክል መውሰድ እንዳለባችሁ፣ ማን መራቅ እንዳለበት እናም ለመመገብ ደግሞ የተሻለው ጊዜ ምን ሰዓት እንደሆነ አብራራለሁ። አንደኛ የሆርሞን ሚዛንን ይጠብቃል። ኤስትሮጅንን በመቆጣጠር ተልባ በሊግናንስ የበለጸገ የተፈጥሮ ምንጭ ነው። ሊግናንሶች እንደ ፋይቶ ኤስትሮጅንስ ሆነው ያገለግላሉ። የኤስትሮጅንን መጠንን ሚዛን ለመጠበቅ የሚረዱ የእጽዋት ውህዶች ናቸው። በጣም ከፍተኛ ከሆነ፣ ሊግናንሶች የኤስትሮጅንን እንቅስቃሴ ለመቀነስ ይረዳሉ። በጣም ዝቅተኛ ከሆነ ደግሞ ሊግናንሶች የኤስትሮጅንን እንቅስቃሴ በመጠኑ ይጨምራሉ። ይህ የሁለትዮሽ ተግባር አዳፕቶጀኒክ የሆርሞን ሚዛን ይባላል። ለሴቶች ያለው ጥቅም የፕሪመንስትራል ሲንድረም ቅድመ የወር አበባ ምልክቶችን ይቀንሳል። የኤስትሮጅን የበላይነትን ይቀንሳል። ያልተስተካከለ የወር አበባንን ይረዳል። በማረጥ ወቅት ያሉ ስሜቶችን የስሜት መለዋወጥና እፎይታንም ይደግፋል። ከሆርሞን ጋር የተያያዙ የካንሰር ተጋላጭነቶችንም ይቀንሳል። እንደ የጡት እና የማዕፀን ካንሰር ተጋላጭነትንም ይቀንሳል። ታዲያ ለዚህ ዓላማ ለመውሰድ በቀን ቢያንስ ከአንድ እስከ ሁለት የሾርባ ማንኪያ የተፈጨ የተልባ እህልን መውሰድ ያስፈልጋል። ሁለተኛ የቆዳ ጤናንም ያሻሽላል። እርጅናን ይከላከላል። እንዲሁም ደግሞ ብጉርንም ይቀንሳል። ኦሜጋ ስሪ ፋቲ አሲዶች ብግነትን ይቀንሳሉ። ሊግናንስ እናም አንቲኦክሲዳንቶች ደግሞ ፍሪ ራዲካሎችን ይዋጋሉ፣ ማለትም የእርጅና ሂደትን ያዘገያሉ ማለት ነው። እርጥበት አድራጊ ውጤቱ ደግሞ ቆዳን እርጥበትና አንጸባራቂም ያደርገዋል። የፋይበር ይዘቱ ደግሞ ሰውነትን ያጸዳል። ከሆርሞን ጋር የተያዘ ብጉርንም ይቀንሳል። የምታዩት ውጤቶች ደግሞ ለስላሳ ቆዳ ይኖራችኋል። በአገጭ ወይም ደግሞ በመንጋጋ አካባቢ የብጉር መቀነስ፣ ጥቂት የቆዳ መጨማደድና የቆዳ መስመሮች መቀነስ፣ የተሻለ እርጥበትና የቆዳ የመለጠጥ ችሎታም ይኖራችኋል። ሶስተኛ የወር አበባ ህመምን ይቀንሳል። ተፈጥሯዊ አንቲ ኢንፍላማቶሪ ነው። የተልባ እህል የወር አበባ ህመምን በሁለት መንገድ ይቀንሳል። የመጀመሪያው አንቲ ኢንፍላማቶሪ የሆነ የኦሜጋ ስሪ ፋቲ አሲዶችን ተልባ ይዛል። እነዚህ የወር አበባ ህመም ኬሚካል ቀስቃሾችን ይቀንሳል። ሁለተኛ ደግሞ ሆርሞንን የሚያመጣጥነው ሊግናንስ ይዘቱ ነው። ሚዛናዊ ኤስትሮጅን እንዲኖር ያደርጋል። ከባድ ደመሰስን ከባድ የወር አበባ ቁርጠትን፣ የስሜት መለዋወጥ፣ የጡት ህመምንም ይቀንሳል። በየቀኑ ተልባን የሚመገቡ ሴቶች በፕሪሜኒስትራል ሲንድረም በቅድመ የወር አበባ ምልክቶችና በ ዲስሜኖሪያ ወይም ደግሞ በከባድ የወር አበባ ህመም ላይ ከፍተኛ የሆነ ቅነሳን ያሳያሉ። አራተኛ የመራባት ወይም ደግሞ የመውለድ አቅምን ይደግፋል። የእንቁላል ብስለትን ተፈጥሯዊ ማበረታቻም ነው። የተልባ እህል የመራባት ወይም ደግሞ የመውለድ አቅምን የሚያሻሽለው የኤስትሮጅንና የፕሮጀስትሮን ሚዛንን በመቆጣጠር የማህፀን በር ንፍጥ ጥራትን በማሻሻል ጤናማ የእንቁላል ብስለትን በመደገፍና በመራቢያ አካላት ውስጥ ያለውን ብግነትን በመቀነስ ነው። በተለይ እንደ ፒሲኦኤስ ፖሊሲስቲክ ኦቫሪያን ሲንድረም የምንለው ያልተስተካከሉ የወር አበባ ዑደት ካላችሁና እንደ አኖቬሌሽን ወይም አኖቬሌሽን የምንለው የእንቁላል አለመብሰል ማለት ነው እንዲሁም ደግሞ የሆርሞን መዛባት ካለም ይረዳል ማለት ነው። እነዚህን ሁላ ችግሮች ያስተካክላል ወይም ደግሞ በመጠኑ ይረዳል። አምስተኛ ለፒሲኦኤስ ለፖሊሲስቲክ ኦቫሪያን ሲንድረም አስተዳደር ይረዳል። የተልባ እህል ፒሲኦኤስ ያለባቸውን ሴቶች ይደግፋል። የአንድሮጅን መጠንን በመቀነስ ብጉርን፣ የጸጉር መርገፍን፣ የጸጉር እድገትንም በመጠኑ ያመጣጥናል ማለት ነው። የኢንሱሊን ሴንሲቲቪቲን በማሻሻል ክብደትን ለመቀነስ በመርዳት የኤስትሮጅን ደረጃዎችን ሚዛን በመጠበቅ ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ ይረዳል። በየቀኑ የምትወስዱ ከሆነ ለየት ያሉ መሻሻሎችን ታያላችሁ። የወር አበባ ዑደታችሁ ወደ መደበኛነት ቀስ ብሎ ይመለሳል። የቆዳ ጥራታችሁ ይሻሻላል። የሆርሞን ሚዛናችሁም የተሻለ ይሆናል። የሆድ ስባችሁም ቅነሳ ላይ ለውጥን ያመጣል ማለት ነው። ስድስተኛ ደግሞ ክብደትን ለመቀነስና የሆድ ስብንም ለመቀነስ ይረዳል። የተልባ ከፍተኛ ፋይበር ረዘም ላለ ጊዜ የመጥገብ ስሜትን ይሰጣቸዋል። ኢንሱሊንን ይቆጣጠራል። ስብ እንዳይከማች ይከላክላል። ምግብን የመፍጨት ሂደትና ሜታቦሊዝምንም ያሻሽላል። ምግብን የመመኘትና ከመጠን በላይ የመብላት ልማድንም ይቀንሳል ማለት ነው። ታዲያ ተልባን በመደበኛነት የሚወስዱ ሴቶች የሆድ ስባቸው ይቀንሳል። የውሃ ማቆየትም ወይም ደግሞ ወተር ሪተንሽን የምንለው ይቀንሳል ማለትም በሰውነታችን ውስጥ ማለት ነው። በሰውነታችን ውስጥ ወተር ሪተንሽን ወይም ደግሞ ውሃ የሚከማች ከሆነ ኢደማ የምንለው ወይም ደግሞ እብጠት ይከሳል፣ በተለይ በእግርና በቁርጭምጭሚት አካባቢ ማለት ነው። ስለዚህ ይህንን ችግር ይቀንሳል ማለት ነው። በተጨማሪም በስሜት የተነሳ መብላትንም ይቀንሳል። ስለዚህ በእነዚህ ሁላ አማካኝነት ክብደትን ለመቀነስና የሆድ ስብን ለመቆጣጠርም ይረዳናል። ሰባተኛ የምግብ መፈጨት መፈጨትና የአንጀት ጤናንም ተልባ ያሻሽላል። የተልባ እህል በሚሟሟ እናም በማይሟሟ ፋይበር በጣም የበለጸገ ነው። ጥቅሞቹም የሆድ ድርቀትን ይከላከላል፣ አንጀታችሁን ያጸዳል፣ ጤናማ የአንጀት ባክቴሪያዎችንም ይደግፋል፣ የሆድ መነፋትንም ይቀንሳል፣ የንጥረ ነገር መምጠጥንም ያሻሽላል። ንጹህ አንጀት የቆዳ አንጸባራቂነትን እናም የሆርሞን ሚዛንንም ያሻሽላል ስለዚህ ለሴቶች የአንጀት ጤናን እናም የምግብ መፈጨትን ያሻሽላል ማለት ነው ስምንተኛ ደግሞ የጡት ጤናንም ይደግፋል ከአንዳንድ ችግሮች የመከላከያ ውጤትም አለው የተልባ ሊግናንሶች የጡት ቲሹን የሚጠብቁት የኤስትሮጂንን የበላይነት በመቀነስ የጡት መምን በመቀነስ ጤናማ ያልሆኑ የጡት እብጠቶች ስጋትን በመቀነስ በጡት ካንሰር ላይ የመከላከያ ውጤቶችን በማቅረብ በሳይንስ የተጠና እነዚህን ሁላ በማድረግ የጡት ጤናን ይደግፋል። ዘጠነኛ ደግሞ በማረጥ ወቅት የሚከሰቱ ምልክቶችንም ለመቀነስ ይረዳል። ተልባ የሌሊት ላብ፣ የስሜት መለዋወጥ፣ የብልት መድረቅ፣ መበሳጨት፣ የእንቅልፍ መዛባት እና ሆት ፍላሽ የምንላቸው በማረጥ ወቅት የሚከሰቱ ምልክቶችን ይቀንሳል ማለት ነው። ሆት ፍላሽ ማለት በሰውነት የላይኛው ክፍል ላይ በተለይም በፊት በአንገትና በደረት አካባቢ በድንገት የሚሰማ ኃይለኛ የሙቀት ስሜት ነው። ሆት ፍላሽ የሚከሰተው በሰውነት ውስጥ ባለው የሆርሞን ለውጥ፣ በተለይም በሴቶች ላይ በማረጥ ወቅት የኤስትሮጅን መጠን ሲቀንስ ነው። ይህ የሆርሞን ቅነሳ የአንጎል የሙቀት መቆጣጠሪያ ማዕከል የሆነውን ሃይፖታላመስ ግራ እንዲጋባ እናም ሰውነት በጣም ሞቆኛል ብሎ እንዲያስብ ያደርገዋል። በዚህ ምክንያት ሰውነት በፍጥነት ለማቀዝቀዝ የደም ስሮችን በማስፋት እናም ላብን በማውጣት ለኃይለኛ የሙቀት ስሜት ይዳርጋል ማለት ነው። ስለዚህ ተልባ እነዚህን ችግሮችን ይቀንሳል። በማረጥ ወቅት የሚከሰቱ ምልክቶችን ለመቀነስ ይረዳል ምክንያቱም ሊግናንሶች እንደ መለስተኛ እናም ደህንነቱ የተጠበቀ የኤስትሮጅን ምትክ ሆነው ስለሚያገለግሉ ነው። ታዲያ ሴቶች በየቀኑ ምን ያክል የተልባ እህልን መውሰድ አለባቸው ለሚለው ጥያቄ፣ ለአጠቃላይ ጤና እንግዲህ አንድ የሾርባ ማንኪያ በቀን ከወሰዳችሁም በቂ ነው። ለሆርሞን ሚዛን ከሆነ የምትወስዱት በቀን ከአንድ እስከ ሁለት የሾርባ ማንኪያ መጠቀም ትችላላችሁ። ለፒሲኦኤስ፣ ለፖሊሲስቲክ ኦቫሪያን ሲንድረም እና ለፕሪሚኒስትራል ሲንድረም ለቅድመ የወር አበባ ምልክቶች ወይም ደግሞ ህመም ከሆነ እንዲሁም ደግሞ ለቆዳ ጤንነት ከሆነ ሁለት የሾርባ ማንኪያ በቀን መውሰድ ትችላላችሁ። ክብደትን ለመቀነስ ከሆነ አንድ የሾርባ ማንኪያ ጠዋት ላይ፣ አንድ የሾርባ ማንኪያ ማታ ላይ መውሰድ ተመራጭነት አለው። ሁልጊዜ ደግሞ የተፈጨ የተልባ እህልን ተጠቀሙ። በፍጹም ተልባ ሳይፈጭ እንዳትጠቀሙ፣ ምክንያቱም ከተልባ ምንም ጥቅምን ሳታገኙ ብትወስዱትም መልሶ ሳይፈጭ በአንጀታችሁ ውስጥ በስገራ መልኩ ሙሉ ዘሩ ስለሚወገድ ያን ያክል ተፈጭቶ በአንጀታችሁ የሚዋጥ ጥቅም ላታገኙ ትችላላችሁ፣ ማለት ነው። ስለዚህ ተልባን መፍጨት በጣም ተመራጭነት አለው። ምክንያቱም በአንጀታችን ውስጥ ተልባ ለመፍጨት በጣም ጠንካራ የሆነ ሽፋን ስላለው አስቀድሞ መፍጨት ተመራጭነት አለው። ሙሉ ጥቅሙንም እንድታገኙ ይረዳችኋል፣ ማለት ነው። እንዲሁም ደግሞ ተልባን ስትጠቀሙ ከመጠን በላይ አስቀድማችሁ መቁላት ወይም ደግሞ መጥበስ የለባችሁም። መቁላት ከፈለጋችሁ ለውዝ የመሰለ ጣዕምን ከፈለጋችሁ በጣም በስሱ ለብ ብቻ በማድረግ ቆልታችሁ በመጠኑ ማለት ነው በጣም ለብ ሙሉ ለሙሉ ቁሉት አይደለም የምላችሁ ለብ አድርግታችሁ መፍጨት ትችላላችሁ በዛ ጊዜ ለውዝ የመሰለ ጣዕምን ይሰጣችኋል ማለት ነው ነገር ግን ከመጠን በላይ ወይም ደግሞ በደንብ ሮስት የምታደርጉት ወይም ደግሞ የምትቆሉት ከሆነ ግን ሙሉ ጥቅሙን የምታጡ ይሆናል ማለት ነው በተለይ በተለይ የኦሜጋ ስሪ ፋቲ አሲድ ይዘቶቹን ሙሉ በሙሉ እንድታጡ ያደርጋችኋል ስለዚህ መቁላት አይመከርም ማለት ነው። ከቆላችሁም፣ ለውዝ መሰል ጣዕምን ከፈለጋችሁ በጣም በስሱ ለብ ማድረግ ትችላላችሁ። የተልባ እህልን ደግሞ ለመውሰድ የተሻለው ጊዜ ጠዋት ላይ ለክብደት መቀነስና ለሆርሞኖች ቁጥጥር በጣም ምርጥ ነው። በሞቅ ያለ ውሃ፣ በስሙዚ፣ በኦትሜል ወይም ደግሞ በአጃ እንዲሁም ደግሞ በእርጎስ ጨምራችሁ ጠዋት ላይ ተልባን መውሰድ ትችላላችሁ። ከምግብ በፊት ደግሞ የደም ስኳርን ይቆጣጠርላችኋል፣ ብትወስዱ ከመጠን በላይ መብላትንም ይከላከላል። ማታ ላይ ደግሞ ምግብን የመፍጨት ሂደትን ያሻሽልላችኋል፣ እንዲሁም የሆድ ድርቀትንም ይቀንሳል። በተጨማሪም ተልባን በምትመገቡበት ጊዜ በደንብ በቂ ውሃን መጠጣት ይኖርባችኋል ማለት ነው። ውሃ በበቂ ይፈልጋል። አለበለዚያ ድርቀትን ሊያስከትል ይችላል። እንዲሁም የተልባ እህልን መራቅ ያለበት ምን አይነት ሰዎች ናቸው ወይም ደግሞ ሴቶች ናቸው ካላችሁ፣ ከባድ የአንጀት ችግር ያለባቸው ሴቶች በዝግታ መጀመር አለባቸው ማለትም በጣም በመጠኑ ማለት ነው። እንዲሁም ደግሞ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሴቶች በጣም ጥንቃቄ ማድረግ አለባቸው። በመጠኑ መሆን መቻል አለበት መውሰድ ያለባቸው። እንዲሁም ዝቅተኛ የደም ግፊት ያለባቸው ሴቶችም በጣም በልኩ ነው መውሰድ ያለባቸው። እንዲሁም በእርግዝና ወቅትም በምግብ መጠን ደህንነቱ እየተጠበቀ ነው። በምግብ መጠን ማለት በጣም በልኩ ማለት ነው። ነገር ግን ከመጠን በላይ መውሰድን ማስወገድ ያስፈልጋል። እንዲሁም አለርጂክ የሆኑ ሰዎች ደግሞ ሙሉ በሙሉ ማስወገድ አለባቸው ማለት ነው። ለተልባ አለርጂክ ካለባችሁ መውሰድ ወይም ደግሞ መመገብ የለባችሁም። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ተልባ ለሴቶች ጤና የሚሰጠውን ድንቅ ጥቅሞችን አጠቃቀሙን ነግሬያችኋለሁኝ። ከዚህ ጋር በተያያዘ ደግሞ ተልባ ለፀጉራችሁ እድገትን በጣም ከፍተኛ ጥቅምን ይሰጣል። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። የእናንተን ጥያቄ በመመልከት ጥያቄያችሁን የመመልስ ይሆናል። ሰፋ ካለ ደግሞ ቪዲዮ አዘጋጅቼ